በስም አብ ወሎ መንፈስ ቅዱስ አህዶ አምላክ አሚን። መልካ ኪዳን ምህረት እግዚአብሔር አብ በቤታችን ኪዳን ምህረት ወይ በአካል ሶስት ሲሆኑ ለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ ሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየን ዘንድ የቸርነቱ ጸላለ ብርሃን አይን ልቡናችን እናያብራልን አሜን። የቃል ኪዳኗ መቤት ሆይ ከእግዚአብሔር በታች በሰማይም በምድር ማንቺ የሁሉም መቤት ነሽኮን። ሰላም ለዝክረ ስምኪ መቤታችን ኪዳነ ምህረት ወገብርሃናዊ ኮከብለተመሰለው ስም አጠራርሽ ሰላምታ ይገባል። የጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና የቃል ኪዳኑ እመቤቱ የአምላክ ቃል ኪዳኑ መዛግብት በዕለተ አረብ የተገኘውን የደህንነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽኮን። አባታችን ቀዳሚ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቡናው ሐዘን ተረጋግቶብሻልና ሰላም ለስርተ ርስኪ እመቤታችን ኪዳን ምሕረቱ። ያለማቋረጥ ሰማያዊ ጠል ለረበበበትና የሀር ጉንጉን ለሚመስለው ስርተ ርስሽ ሰላም ሰላምታ ይገባል። የቃል ኪዳኗን እመቤት የሞትን የሚያስከትል እንደ ኤልያስ ስጋዊ ሕይወት ያይደለ የነፍሳችን ሕይወት ይሰጠን ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅ። አሚን። ሰላም ለርእስኪ እመቤታችን ኪዳነ ምሕረቶ ከተፈጥሮ ባህርያት ሁሉ በበላይነት ላለውና ለሚኖረው ርእሶች ሰላምታ ይገባል። የቃል ኪዳኗ እመቤቶ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን የተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤታችን ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊት ደም ግባት ሰላምታ ይገባል። የቃል ኪዳኗን መቤት ሆይ ልዩ ህብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድር እንዳገኘ ጥፋት ውሃ አላገኛትም። ሰላም ለቀራ ነብትኪ መቤታችን ኪዳነ ምህረት ሆይ የአይኖችን እይታ ና ገላ ለመጠበቅ ና ለመንከባከብ ለተፈጠሩ ቅራንብቶች ነብቶች ሰላምታ ይገባል። የቃል ኪዳኗን መቤት ሆይ ያለ ዘርዓ ብእሲ ወለድሽውን ልጅሽን ሀጣን እንኳን ቢሆኑ ስምሽን ከጠሩ እምርልሻ አለው ስትል የገባህልኝ ቃል ኪዳኔ የገብባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንትኪ እመቤታችን ኪዳነ ምህረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ አይኖች ሰላምታ ይገባል። የቃል ኪዳኗ መቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳኖች ከጥፋት ውሃ አድኝን፣ ያለ አንቺ ማዕዳን የሚቻለው የለምና ሰላም ለአእዛንኪ እመቤታችን ኪዳነ ምሕረቶ ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች የተነገራቸው አእዛኖች ጆሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረንም እንኳ የገሃነምን ደጅ እንዳታሳይን እንማልድሻለን። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትኪ እመቤታችን ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠለን ዛብ ጠወለጉ። ኦ ወዮ እኛን! ኦ ወዮ እኛን! የቃል ኪዳኑ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ አንዳንድ ወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ ታሳርጊን። ሰላም ለአናፊሽ እመቤታችን ኪዳነ ምሕረት ሆይ በአምላካዊ ደ ጥበብ ግራ ቀኝ የህይወት መሳኮ ለወጣላቸው አናፎችሽ ወአፍንጮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳኖች ጽኑ አጥርነት ከጠላት ጥፋት ጠብቂን። ያ ክፉ አውሪ ዲያብሎስ እንዲውጠን አፉን በከፈተ ጊዜ በበትረማ አትራስራሱን ቀጥቅጠሻ አጥፊው አሚን ሰላም ለከናፍርኪ፣ እመቤታችን ኪዳነ ምሕረት ሆይ፣ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆነ አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ፣ ለእውነተኛ ቃል ኪዳንሽ ክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር በእኛ በሃጣኑ አገልጋዮችሽ ራስ ላይ አቀዳጂን አሚን። ሰላም ለአፉ ኪም ቤታችን ኪዳነ ምሕረቶ የቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኘ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንድ በተታሰረ አፍን በተዘጋ ጊዜ በተወደደው ልጅሽ ና የብዙ ብዙ የሚሆኑ በመላእክቱ ፊት እንዳናፍር በተቀበልሽው ቃል ኪዳን እንማጸናለን። ሰላም ለአስናነኪ ለትክክለኛ አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኛን አገልጋዮችን የቃል ኪዳን ካሳ አስራት አድርጊልን። በደልን የሚወድ ጠላታችን ግብፃዊውን፣ የጸሎት ክንድ ሙሴ በአሸዋ ውስጥ ይቅበረው። አሚን። ሰላም ለልሳንኪ የቤታችን ኪዳነ ምሕረት ሆይ ከስላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋና አብዝቶ ለሚናገር አንደበት ሰላምታ ይገባል። የቃል ኪዳኗ እመቤቶ ሆይ ስለ እስራኤል ደህንነት የአውስ ነቢይ የሶስቱን አርእስተ አበው ማለት የአብርሃምን፣ ይስሐቅን፣ ያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኛም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልን። አሚን። ሰላም ለቃልኪ እመቤታችን ኪዳነ ምሕረቶን የተጎናጸፈ በስራተ መላክ በቅዱስ ገብርኤል ቃልቃል ቃልንተ ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳማን እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻል ና ሀጣን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ እሰ እሰ እያል እናመሰግንሻለን። ሰላም ለእስትንፋስኪ የቤታችን ኪዳን ምሕረት ወይ በከይሲ ዲያብሎስ መርዝ የቆሰሉ የሀጣንን ነፍሳት ፈውስና ጤናን ላስገኛ እስትንፋስኪ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአታችንና አስተስሪልን ያለ ቃል ኪዳንሽ ና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርዔኪ እመቤታችን ኪዳነ ምሕረት ሆይ መራራውን ከጣፋጭ የው በወይኑ ለሚለይ በየወገኑ ለሚለይ ንኡድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኑ እመቤት ሆይ እንግዲህ ስለ ቸርነት ሽምን ውለታን ክፍላለን ነው ኃይላችን ደካማ መሆኑና በሁለት አቅጣጫ የተደነቀውን ልዩ ፈተና ልንወጣው ባለመቻላችን ዓለም ጠባናለችና፣ ነገር ግን እናት ሆይ በቃል ኪዳን ሻረጋጊንም። ሰላም ለክሳዲኪ እመቤታችን ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳሪሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቡናችን ተጠግተች ሰውነታችን እናረጋጊያት። አሚን ሰላምን መታ ክፍትኪ እመቤታችን ኪዳነ ምሕረት ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፉ ትከሻዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይን ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ውሰጅን፣ የሃይማኖታችን አለኝታ ፍጹም ተስፋችን አንችነሽና ሰላም ለዘባነኪ እመቤታችን ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋን በመሰደዶ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛ የቱ የፍርድ ሰዓት ደሙ ባያሰለጥ ነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ አሚን። ሰላም ለእንግዳ እመቤታችን ኪዳነ ምሕረት ቦ በእንግዳሽ አካባቢ ለምትገኘው ህጽንሽ በግራና በቀኝ ላሉ እጆች ሰላምታ ይገባል። የቃል ኪዳን እመቤት ወይ ምድራዊ ስጋዊ ሰውነታቸውን ወደ መሬትነቷ በተመለሰ ጊዜ ለነፍሳችን አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸፍ ጻፈ ደምን ሰላም ለመዛሬኪ እመቤታችን ኪዳነ ምሕረት ረቂቅ ባሕር የመለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የክርስቶስን ታቅፈውልትን ከባቀቡት ክንዶችሽ እና ኩርማዎች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት፣ ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ሀጥም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለመፋፊት እመቤታችን ኪዳነ ምህረቶ፣ በእግዚአብሔር ቤተ መቅደስ ሳለሽ የሀሩን ፈትልና ወርቁን አስማምተው ለፈተሉ ክንዶች ሰላምታ ይገባል። የቃል ኪዳኗ እመቤቶ፣ የምህረት ቃል ኪዳንሽን በኛ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የእኛንም ጠላት በልዩ ታምራት ከመኖር ወዳ ለመኖር አስወግጅ፣ እሱ ተራጋሚ ነውና። ሰላም ለራሃኪም መቤታችን ኪዳነ ምሕረት ሆይ በቃል በታላቋ መቅደሰ ወር ይተሳለች ሰማያውያን መላእክት ያመጡልሽን ሰማያዊ ኅብስትና ሰማያዊ መጠጥን ለተቀበሉ ለእጆች መዳፍ ሰላምታ ይገባል። የቃል ኪዳኗ መቤት ሆይ እንደዚሁም ሁሉ ጥረኝ አለ ለተጠማ ጠጥተን ብንገኝ ጥቂቱን ስጦታችን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልን። አሚን። ለሰላም ለአጻቢ ኪም ቤታችን ኪዳን ምረት ወይ ንጽሖን ለሚሆኑ ጣቶችና እንደ በርዱ ለሚነጽ አጽፋሮች ይሽ እንዲሁም የአማር የጣፈጠ ወተት መፍለቂያ ለሆኑ ሁለቱ ጥቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በርግ የተገኘሽ የጽጌ ረዳ አበባ ነሽኮን። ስለዚህም ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እንድን ዘንድ የድንግልና ወተትን በሚያመነጩ ጡቶችና እጅግ በሚያስደንቀው ደም ግባትሽ እንማጸናለን። ሰላም ለገቧ ትኪ እመቤታችን ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሀመንባል በግራና በቀኝ ለተሸለሙ ጎኖች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሀጣን ወደ ሲዮል ጨለማ በወረዱ ጊዜ እኛን አገልጋዮችን ከእነሱ መጥለሽ በቃል ኪዳንሽ ጎና ቁሚ። ሀጣን በህይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና፣ ሰላም ለከርስሽ እመቤታችን ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን ለሚሆንና በመጠነ ክብሩ ሰማይ ህብስትን ለሚመገብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የጉታ ወት የተባልሽ ጽዮን ማርያም አንቺ ነሽኮን። ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበን፤ ገንዘብ ወዳድነት ከሰይጣን ወጥ መዲት ያስገባልና፣ ሰላም ለልብኪም እመቤታችን ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቡናሽ ሰላምታ ይገባል። ለአማውትሽና ለውሳጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳና እመቤት ሆይ የፍቅርሽምና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ ወቀስተ ደመና ጭነሽ ደስታ ካለበት ገነት አስገቢን። አሚን ሰላም ነህን በርትኪ እመቤታችን ኪዳነ ምሕረት ሆይ የተኮላ የብርጉትቻ ፈርጥ ለሚመስለው ህንብርት፣ እንዲሁም ለቡሩክ ማህፀንሽ እና ለንጹሁ ወገብሽ ሰላምታ ይገባል። የቃል ኪዳን እመቤቶ ክብርት አምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሶስተኛው ሰማይ ነፍሳችን ተንከባክበሽ ሸኛት። አሜን። ሰላም ለድንግልና እመቤታችን ኪዳነ ምሕረቷ። ለአምስቱ ህዋሳተ አካል መመኪያ ለሆነው የነባቢት መቅደስ አማድ ምሰሶ ለሚሆኑ አቋያጾችሽም ሰላምታ ይገባል። የቃል ኪዳኑ እመቤት ሆይ የእግዚአብሔር የህጉ ታቦትና የሀዲስ ኪዳን ጽላት አንቺ ነሽኮን። አሁንም መድኃኒተ ስጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉራችን ቀቢን፣ የልጅሽ ደም የነፍስ እንደ ይፈውሳልና ሰላም ለአብራክኪ እመቤታችን ኪዳነ ምሕረት ሆይ፣ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ፣ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የተወሰንሽው፣ ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሳችን ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። ሰላም ለሰኮናኪ እመቤታችን ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናት ፈጁ ጊዜም በእሾሁና በእንቅፋቱ እየተሰቃየ በእሾሁና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የቅስራ ልጅ ሆይ የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተ እናንተን የምትወድ ነፍስ ስለ ሶስት ባህሪ አንተን የምትወድህን ነፍስ ስለ ሶስት ባህርያ ብለህ በውኑት ኮናት አለህን ብለሽ የሰማይን አምላክ ጠይቅልን ዘንድ እንማጸንሻለን። ሰላም ለአጻቢት የቤታችን ኪዳነ ምሕረቶ እያንዳንዳቸው ብርሃናዊ አጽፋር ለተሸለሙ ከጫሞች በፊት በተቀዳሚነት ለሚገኙ ለሁለት እግሮች ስጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኛ ያለ ሟች ሰው ቢነግሩት ደማችን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአታችን ሸሽገሽ ንጹህ አድርጊን። አሚን። ሰላም ለቆሙት እመቤታችን ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውጸው አካለ ቆሚች ሰላምታ ይገባል። የቃል ኪዳኑ እመቤት ሆይ፣ በቃል ኪዳንሽ ክንፍ ሰውረሽ ወከኩነን ያድኝን። ቃል ኪዳንሽ የማዳን ሥልጣን ባይኖረው ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክኪ እመቤታችን ኪዳነ ምሕረት ሆይ፣ ከኤልሳቤጥና ካህና መልክ ይልቅ በደም ግባቱ በወዘናውና በልምላሚው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗን እመቤት ሆይ በሥጋ በነፍስ ባፋ በውስጥ ድንግል የምትሆኝ ክብርት መቤታችን ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜም መጠጊያ ይሁንን። አሚን ሰላም ነጻፈ ነፍስቅ፣ የመቤታችን ኪዳን ምሕረቶ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ፣ ሕሡም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተሸለተ ለየችው ጻተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቶ ሞት ከስጋችን ለይቶ በወሰደን ጊዜ ከሶስቱ አስደንጋጭ ነገሮች በቃል ኪዳንች ታደኝን ዘንድ በእግዚአብሔር የመለኮቱ ባህርይ እንማልድሻለን። ሰላም ለበድነ ስጋኪ መቤታችን ኪዳነ ምህረቶ የባህርይ ህይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታደኛቸው ድንቅ ተብሎ ስለማይነገርልሽ ሕጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጣንን ለማዳን ተፋጠኝ። አሜን። ሰላም ለግንዘተ ስጋኪ መቤታችን ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኛ ጣእኔ የሀጣንን ቅባት አልቀባም ብያለሁና፣ ቃል ኪዳኔን ለምን ተስፋ ታደርጋላችሁ? እርዳታ ሀይነት ሰሰላም ትፈልጋላችሁ? ሳቲ በችግራችን ጊዜ ፈጥነች በመድረስ ይቅርታ አድርጊልን። አሚን ሰላምነ መቃብርኪ እመቤታችን ኪዳነ ምሕረት ሆይ የምድር አህዛብ ሁሉ ለሚሰበሰቡባት መካነ መቃብሪች ሰላምታ ይገባል። የቃል ኪዳኑን እመቤት ሆይ በእኛ በእኛ ሟች የምንሆን አገልጋዮችሽ በሞታችን ሰዓት ፈጥነሽ ድረሽልን። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነብስም ለማረጋጋት አንቺ ፈጥነሽ ደርሻለሽና። ሰላም ለትንሣኤ ሥጋኪ እመቤታችን ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ አባታችን ያዳመ የጥንት የመዳኑ ተስፋ አንቺ ነሽኮን። ቃል ኪዳንሽና የጸሎትሽ ከርሱ ጋር ባይዋር ቃል ኪዳንሽና ጸሎትሽ ከርሱ ጋር ባይኖር ስኖሩ በነፍሱም በስጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። ሰላም ለፍልሰተ ስጋ ኪሜ ቤታችን ኪዳነ ምሕረት ሆይ ከዚህ ከዚህ በፊት የልጅሽ ስጋ ወደ ፈለሰበት ወደ አዲሱ ህይወት ህንጻ አዳራሽ ለተዛወረ የስጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሙሉ መድኃኒት ሆይ ነፍሳችን በቃል ኪዳንሽ ታደኛ ዘንድ እንማለድሻለን። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስላችን ቀብተሻ አድነሽ እንድሽኝል አድድነሽናልና። እና አቁት እግዚአብሔር እመቤታችን ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤታችን ማርያም ሆይ በዚህ በአርባ ሁለቱ ድርሳናተ ተመልከሽ የሚጸለየውን ሁሉ የሚጸልያውን ሁሉ በትንሳኤ ጊዜ በክብር ተቀበለሽ ወይሃዊት ነፍሱ ራስ ላይ የሰማያዊ አክሊል ለመንግስት አቀዳጂ አሚን። ስብሐት ሪታችን ኪዳነ ምሕረቶ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ትጠብቂኝ ዘንድ ለዘላለሙ ደግሞ እንደጋገኑ ቃል ኪዳንሽ እንማጸናለን። ሰላም ለኪ እመቤታችን ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋችን ነሽና ሰላምታ ላንቺ ይገባል። ሀጣንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ አደጋ አዳምን የምትፈልግ ለአንቺ ሰላምታ ይገባል። ሰላም ተይገባ ለቃል ኪዳን እመቤት ሆኝ የምህረት ቃል ኪዳን ምልክት ሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመች ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ለአንቺ ሰላምታ ይገባል። ሰላም ለኪ እመቤታችን ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊውን ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤታችን ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪ ለአንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመናችን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪ ልን ሰላም ለኪ እመቤታችን ኪዳነ ምሕረት ሆይ በጎ ስራ በመስራትና ትሩፋት ነገር ለመጽደቅ በተሳነን ጊዜ አንቺን መጠጊያ መከታ አድርግንሻልና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሳችን ከጥፋት አድኛ ታሚን ሰላም ለኪ መቤታችን ኪዳነ ምሕረት ሆይ የሰማያዊ መንግስት መገኛ መድን ነሽና ለአንቺ ሰላምታ ይገባል። ድንግልሆይ ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤታችን ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን በበረከትሽ ታሳትፊውና ታሳተፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልን ከፊትሽ ወድቀን በቃል ኪዳንሽ እንማጸናለን። እመቤታችን ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አደኝን። ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን፣ ቅዱስ እግዚአብሔር ሆይ የእናታችን የእመቤታችን የቅዱስ ኪዳነ ምሕረት ረድኤቷ፣ በረከቷን፣ ጣዕመ ፍቅሯን አሳድርብን በቃል ኪዳናም ጠብቀን፣ ከመከራ ስጋ ከመከራ ነፍስ ሰውረን፣ የታመሙትን ፈውስልን። በዳግም ምጽአት በመጣ ጊዜ መንግስት የበቃን አድርገን። እናታችን ቅድስት ኪዳነ ምሕረቶ፣ እኛ ባጎደልን ውዳሴሽን ምስጋናሽን ሞልተሽ ተቀበልን። ከልጅሽ ከወዳጅሽ ከመድኃኔለም ከኢየሱስ ክርስቶስ አማልደሻስን፣ ጓያችን ባርኪልን፣ ከመከራ ስጋ ከመከራ ነፍስ ሰውሪን፣ የታመሙትን ፈውሽልን። ድንግል ሆይ በላይ ሰው እንዳስመርሽኛንም ማስምሪን። ማህበራችን ጉባኤያችንን ባርኪልን ሰዎቻችን ጠብቂልን። ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በዓሉን የፍሳሀ የሰላም የጤና የበረከት ዛዕላ አድርግልን ከመከራ ስጋ ከመከራ ነፍሰውረን ወዳግ መጻት ወጣ ጊዜን መንግስት የወቀን አድርገን አቡነ ዘበ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግስትህም ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን የዕለት እንጀራችንን ስጠን ዛሬ በደላችንን የሚቀርበለን እኛም የበደሉልን ይቅር እንደምንል አቤቱ፣ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቶች ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማህፀን ሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ ለሁሉ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምን የለን ኃጢአታችንን የሚያስስር ይልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።